የጅማ ከተማ ነዋሪ የሆነው ወጣት አኗር ነዚፍ ከስድስት ዓመት በፊት ነው አንድ ላም ገዝቶ ወደ ወተት ልማት ስራ የተሰማራው። አንድ ሁለት እያለ የከብቶችን ቁጥር በማሳደግ አሁን ላይ በቀን 160 ሊትር ወተት ምርት ለገበያ ያቀርባል። ለስራው ፍቅርና ተነሳሽነት ካለ የወተት ልማት ዘርፍ ውጤታማ እንደሚያደርግ የሚገልጸው ወጣቱ በርትቶ በመስራቱ ወደ ኢንቨስትመንት ተሻግሯል። የዛሬ ስድስት ዓመት ምናምን የጀመርኩት፣ ቢያንስ ጀምር በአንድ ላምን ጀመርኩት። ከዚያ በኋላ አንድ ደገምኩኝ። ሁለቱ ነው ያው፣ እነሱ የተጋገዙ እኔንም እያገዙ አሁን ያው ያለሁበት ደረጃ በጣም አሪፍ ነው፣ ጥሩ ነው። እና ያለው ነገር ቢያንስ ብዙ ከብቶች አሉ። ያው እንደምታየው ይሄ ሁሉ የሚታለብ ነው። ጥጆች እዚህ ጋር አሉ፣ እዛ ቤትም የሚታለቡ አሉ። እና ያው ወደ ኢንቨስትመንት ተሸጋግሬ ያለውኝ እና መሬት ሰጥቶኛል መንግስት እዛ ጋር አሁን ግንባታ ጀምሬ ነው ያለውት። ወደፊት እሴትን ጨምሮ የሚያመርተውን ወተት ደረጃውን በጠበቀ መልኩ አሽጎ ለማቅረብ ና ሰፊውን ገበያ ለመቀላቀል ወደ ስራው መግባቱን ተናግሯል። ቢያንስ 1 ሺህ ሊትር ምናም በቀን የማምረት እቅድ ነው ያለኝ። ልክ እንደ አንዋር ሁሉ ወይዘሮ ሜላት ና አቶ አብዱልቃድር መሀመድም በሁለት ከብቶች የጀመሩት የወተት ልማት ውጤታማ እንዳደረጋቸው ይገልጻሉ። የወተት ላሞችን ቁጥር ወደ 20 በማሳደግ በቀን ከመቶ እስከ መቶ 20 ሊትር ወተት ለገበያ እንደሚያቀርቡ ተናግረዋል። በሶስት ከብቶች ነው አሁን ያው 300 ሺህ ብር ማለት ነው ይዛኔ ሰንነሳ አሁን ጥሩ ነው አልহামዱሊላ ይሁን እንደምታዩት ጥሩ ደረጃ ላይ ደርሰናል አሁን ያለንበት ደረጃ ቢያንስ ካፒታላችን ወደ 2.5 አካባቢ ይደርሳል ወደ 20 ከብቶች አሉን ወደ 10 ከብት የሚታለባለን ከአስሩ ወደ 50 ሌትር ጠዋት እናገኛለን ማታ 50 ሌትር እናገኛለን ይሄ ለገበያ የሚቀርበው ነው ጥጆች ከሚጠጡት ውጪ ማለት ነው። ለጥጆች የምንሰጠው ወደ 10 ሊትር አለን። አጠቃላይ ስልሳ ወደ 120 ሊትር እናገኛለን። የጅማ ከተማ አስተዳደር ወጣቶች በወተት ልማት ስራ ላይ እንዲሳተፉ ያመቻቸውን እድል ተጠቅመው በማህበር በመደራጀት አምስት የወተት ላሞችን ገዝታ በተዘጋጀው ሼድ ስራውን የጀመረችው ወጣትም ጅምሯ መልካምና በዘርፉም ውጤታማ እንደምትሆን ታምናለች። አይ ስራ ከጀመርን ሁለት ወር ተኩል ሆኖናል ማለት ነው። መንግስት ባመቻቸልን ለስራ እድሎች ተመቻችቶልን ባገኘነው ብድር ስራ ጀምረናል። እያገኘን ያለነውም ጥቅም ቢኖር ከመጡት ከብቶች ውስጥ ጥጃ አንድ ጥጃ አግኝተናል። የወለደች አለች እና የወተት አቅርቦትም ጀምረናል ማለት ነው። የወተት አቅርቦት በቀን ከሰላሳ እስከ ሀያ ሊትር እናቀርባለን። ጠዋትም ማታም ማለት ነው። የከተማው ነዋሪዎች የቀን የወተት ፍላጎት አንድ መቶ ሀምሳ ሺህ ሊትር መሆኑ ተገልጿል። በዚህ መሰረትም በበጀት አመቱ 43 ማህበራትን በማደራጀት የወተት አቅርቦትን ለመጨመር በዘርፉ እንዲሰማሩ መደረጉን የጅማ ከተማ ግብርና ጽህፈት ቤት ኃላፊ አቶ ቶፊቅ ግዲ ተናግረዋል። 2017 ወደ 43 ማህበራትን አደራጅተን ወደ 2000 ከብቶችን አስገብተን እንገኛለን ማለት ነው። ሁለተኛው በህብረት ስራ ማህበር የከተማ ነዋሪዎችን በብዛት በማቀፍ ወደ ወተት ምርት እንዲገቡ እያደረግን እንገኛለን። በሶስተኛ ደረጃ አርሶ አደሩ ወይም ከተማ ነዋሪው በየቤቱ በየቤቱ አንድም ሁለትም ከብት እያረባ የኤአይ ሰርቪስ እያገኘ ወተት ምርትም በከተማችን ውስጥ እንዲያስፋፋ እያደረግን እንገኛለን ማለት ነው። ስለዚህ አሁን በአይኤምኤክስ በዘንድሮ በ2017 የሰራ ነው ስናይ ዩኒቨርሲቲ ግራጁዌት ያደረጉ ልጆችን እያደራጀን እንደዚህ ኢኒሽቲቭ ስራ እንዲገቡ እያደረግን ነው ማለት ነው። በግል የሚያመርቱ የከተማው ነዋሪዎችም በዘርፉ ከተሰማሩ የህብረት ስራ ማህበራት ጋር የገበያ ትስስር በመፍጠር ምርቱን እያቀረቡ መሆኑንም የጽህፈት ቤቱ ኃላፊ ገልጸዋል። የህብረት ስራ ማህበር የተለያዩ ህብረት ስራ ማህበሮች አሉ። በቤት ደረጃ የሚያመርቱት ወተት በህብረት ስራ ማህበር አምጥቶ እንዲያስረክቡ እናደርጋለን። ከነሱ በቀን ቢያንስ እስከ 30 ሺ ሊትር በቀን እናገኛለን ማለት ነው። ይሄ ደግሞ ምንድነው? አንደኛ የገበያ ትስስር ጋር አተሳስረን ለህብረተሰቡ በቀላሉ እንድደርግ እንድደርስ እየሰራን እንገኛለን ማለት ነው። የከተማውን የወተት ፍጆታ ለማሟላት ማህበራትን በማደራጀት በዘርፉ እንዲሳተፉ በማድረግ ስራው ተጠናክሮ እንደሚቀጥልም ተመላክቷል።